መስቀል አደባባይን መጠቀም አትችሉም። ከአዳማ የተሰማው መረጃ ምንድን ነው? ተቃውሞ የተነሳበት ውግዘትስ የሚለውን በስፋት እናስደምጣቸዋለን። መንግስትም፣ መንግስታዊ ማቅርም የሌለው የሚመስለው አካባቢው የደም ምድር መሆኑን ቀጥሏል ሲል እናት ፓርቲ በመግለጫው ተቃውሞ አስታወቀ። በአካባቢው ምን ተፈጠረ? አስደንጋጭ የተባለው ክስተትስ ምንድን ነው የሚለውን በስፋት እንመለከታለን። በተለያዩ ጎራ የተሰለፉ ፖለቲከኞች በአንድ መድረክ ላይ ሊገናኙ መሆኑ ተሰማል። እነዚህ እውቅ ፖለቲከኞች እነማን ናቸው? የሚለውን በስፋት እንመለከታለን። የሩሲያና የዩክሬን ጦርነት ዛሬም ቀጥሏል። ሩሲያ በዩክሬን ላይ የፈጸመችው ከፍተኛ ጥቃት በርካቶችን አስደንግጧል። ነገሩ እጅግ እየተካረረ ቀጥሏል። ሰላም ጤና ይስጥልን በመላው ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን፣ በያላችሁበት የዓለም ስፍራ ሁሉ ሰላማቸው ይብዛልን እያልን እነሆ ለቻናላችን አዲስ ከሆናቸው ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቷን በመንካት ዘላቂ ቤተሰብ ማንነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናምራለን። መልካም ቆይታ። ወደ አስቀደምንላችሁ መረጃችን ስናምራ! መንግስትም መንግስታዊ ማቅርም የሌለው የሚመስለው መተከል ዞን የደም ምድር መሆኑን ቀጥሏል። በትናንትና ሁለት ግንቦት 29 ቀን 2017 ዓ.ም ምረት ንጋት 12 ሰዓት ለመከተል ዞን ቡሉን ከተማ ኗሪዎች ከእንቅልፋቸው ሲነሱ የጠዋት ፀሐይ ሳይሆን የጥይት ናዳ ነው የወረደባቸው። የአይን እማኞች እንዳሉትም ሸኔ ያሉት ቡድን ከሰሞኑ መጣው መጣው እያለ እያስጠነቀቀ ያንንም ለመንግስት ኃላፊዎች አሳውቀው እንደነበርም ተናግሯል ፈሩት ደርሶ ንጋቱን እጅግ ብዙ ኃይል ያለው የሸኔ ጦርም ቡሉን ከተማና በወረዳው በርበር ቀበሌን ጨምሮ ሌሎችም አካባቢዎችን በአንዴ ተቆጣጠረ። አሽከርካሪዎች፣ የሆስፒታል ቁሳቁሶች፣ የግለሰብ ሱቆች፣ ባንኮች፣ መኖሪያ ቤቶችና ፖሊስ ጣቢያ ጭምር ተወረሩ፣ ተዘረፉ። በዚህም ከ13 በላይ ንጹሐን ሞቱ ይላሉም በፍራት ተውጠው የሚያስረዱ የአይን ማኞችም። አካባቢው የደም ምድር ከሆነ ሰባት ዓመታትን ደፈነ። ተረስተናል፣ ጠባቂ መንግስትም የለንም። ራሳችንን ለመከላከል ንብረት ሸጠን መሳሪያ ስንገዛም እንነጠቃለን። እጣፈንታችን ድሮን ታግሎ ማሸነፍ ሳይሆን ዛሬን እንሞታለን፣ ነገ እንሞታለን መጠበቅ ሆኗል ይላሉ የአካባቢው ነዋሪዎችም በተስፋ መቁረጥ። እናት ፓርቲ ከምስረታው ጀምሮ የአካባቢውን መሰረታዊ ችግር በተጠና መንገድም እያቀረበ በብዙ የወተወተው ቢሆንም ሰሚ በመጥፋቱ የንጹሃን ሞት ማስቆም አልቻለም። በዚህም እጅግ መሪር ሀዘን ይሰማናል። በእርግጥ ግን ለሚፈጠረው ተደጋጋሚ እልቂት የብልጽግና መንግስት ሙሉ ኃላፊነት እንደሚወስድም ሳናሳስብ አናልፍም። ኑም ሰሚ ካለ በቂ የመከላከያ ኃይል ወደ ቦታው ተሰማርቶ ሊከተል የሚችለውን ተጨማሪ እልቂት እንዲታደግና ነዋሪውንም ቢያንስ ራሱን እንዲከላከል አስፈላጊውን ሕጋዊ ማዕቀፍ እንዲዘጋጅለት እንማጽናለን። ፓርቲያችን ግድያውን በጽኑ እያወገዘ ለሞቱት ነፍሲማር ለወራዊ ዘመድና እለት እለት ሀዘን ላላጣው የአካባቢው ማህበረሰብም መጽናናትን ይመኛል ሲሉም ነው እናት ፓርቲ ይህንንም መግለጫቸውን እያጋሩት በተለያዩ ጎራ የተሰለፉ ፖለቲከኞች በአንድ መድረክ የሚያገናኝ ጸረ ጦርነት ዘመቻ ሊካሄድ መሆኑ ተሰማ። ነገሩ በርካቶችን እያነጋገረ ይገኛል፣ የበርካቶችንም ቀልብ ስቧል። በአገሪቱ በተለያዩ አካባቢዎች ያሉ ግጭቶች እንዲቆሙ፣ በንጹሃን ላይ የሚፈጸም ግድያ እንዲገታና ሰላም እንዲሰፍን በአካል ተገናኝተው የማይተዋወቁ ፖለቲከኞችን ጨምሮ መቶ ሺዎችን ያሳተፈ የበየነ መረብ መድረክ መዘጋጀቱ ተነግሯል። በዚህም ለመጀመሪያ ጊዜ በበየነ መረብ ይካሄዳል በተባለ ዝግጅት በተለያየ ቦታ የሚገኙ የፖለቲካ መሪዎች ለመጀመሪያ ጊዜ አንድ ላይ ቀርበው መንግስት በየአካባቢው ከፍቷል ያሏቸውን ግጭቶች ጨምሮ የጦርነት ዝግጅት እንዲያቆምም ለመቃወም ቀጠሮ መያዛቸውን የዝግጅቶቹ አስተባባሪዎች ማሳውቀዋል። ጦርነትን ለመቃወም ጎን ለጎን ሰላም እንዲመጣ ጥሪ ማቅረቡ የፕሮግራሙ ዓላማ እንደሆነ የተነገረለት ይህ መድረክ ቅዳሜ ግንቦት 30 ቀን 2017 ዓ.ም ተምረት ከ15 ጀምሮ ለመካሄድ ነው ቀጠሮም የተያዘው። ዝግጅቱም በተለያዩ ሚዲያ አማራጮች ስለሚሰራጭም ህዝቡ በቀጥታ እንዲከታተል ነው አዘጋጆቹም የጠየቁት ወደ ቀጣይ መረጃችን ስናመራ በአዳማ ከተማ የመስቀል አደባባይን መጠቀም አትችሉም ተባሉ። በ279 2017 ዓ.ም የአዳማ ከተማ ከንቲባ የደብር አስተዳዳሪዎች፣ የሀገረ ስብከት ኃላፊዎችን የሰንበት ትምህርት ቤት ተወካዮችን ሰብስበው ለስራ ፈልገናቸዋል የመስቀል አደባባይን ከዚህ በኋላ መጠቀም አትችሉም፣ ሌላ እንሰጣቸዋለን፣ ቀጣይ ዓመት ጀምራችሁ መጠቀም አትችሉም ብለዋል። የደብር አስተዳዳሪዎችና የሀገረ ስብከት ኃላፊዎችም መንግስት ያለውን ተቀብለው ተስማምተው ነው ከስብሰባም ወጥተዋል። መስቀል አደባባይ ከተማው ከተቆረቆረ ጀምሮ ካናትና ምዕመናን ሲጠቀሙበት የነበረ ነው። ከንቲባው ከሀገረ ስብከቱ ሊቀ ጳጳስ ጋር ለረጅም ጊዜ አውርተናል ሲልም ነበር። ለማንኛውም በ2018 ዓ ም በአዳማ ከተማ በተለመደው የመስቀል አደባባይ የመስቀል በዓል አይከበርም። በተለይ የከተማ ነዋሪዎች አካባቢውን የምታውቁ ስለ መስቀል አደባባይ ንገሩን። ቦታ መቀየሩ ምን ያህል ተገቢና ምክንያታዊ ነው የሚሉ ሀሳቦችም እየተሰነዘሩ ይገኛሉ። ወደ ቀጣይ መረጃችን ስናመራ ሩሲያ በዩክሬን ላይ በአ አራት መቶ ሰባት ድሮኖችና በ45 ሚሳይሎች ጥቃት ሰነዘረች። በዛሬው ዕለት ሩሲያ በፈጸመችው በዚህ ጥቃትም ቢያንስ አምስት ሰዎች መገደላቸውና ከሰባ በላይ መቁሰላቸውን የዩክሬን ባለስልጣናትም ገልጸዋል የዩክሬን አየር ኃይል ባወጣው መግለጫ ሩሲያ ከላከቻቸው አራት መቶ ሰባት ድሮኖች መካከል 368ቱን ማክሸፉን ገልጾ ከ45 ሚሳይሎች ውስጥም 36ቱን መመከቱንም አስረድቷል ከነዚህ መካከልም ስድስቱ ኢንሳይደር የሚባሉ ሚሳይሎች መሆናቸውም ተገልጿል ሩሲያ አርብ ዕለት ይህንን ጥቃት የፈጸመችው በመላው ዩክሬን ሲሆን በተለይ ዋና ከተማዋ ኬቭ ላይ ከፍተኛ የሚባል ምትም መድረሱም ተዘግቧል። በተለይም በበርካታ መሰረተ ልማቶች ላይ ጥቃቱ ያነጣጠረ መሆኑን የጠቀሱ ዘገባዎችም በዩክሬን የሚገኙ ቁጥራቸው ቀላል የማይባሉ የባቡር መስመሮች መቋረጣቸውን አስረድተዋል። በተያዘም የሩሲያ መከላከያ ሚኒስቴር ባወጣው መግለጫ መጠነ ሰፊ ጥቃት ማከናወንም አስታውቋል። በመግለጫው የኬቭ መንግስት ለፈጸመው የሽብር ጥቃት መልስ የሚሆን በምድር በአየርና በባህር የሚወነጨፉ ሚሳይሎችና ድሮኖችን ተጠቅመን እርምጃ ወስደናል። ሁሉም ኢላማዎቻችን ወታደራዊ ናቸውም ብለዋል። ይህ በእንዲህ እንዳለም የአሜሪካው ፕሬዝደንት ዶናልድ ትራምፕ ባደረጉት ንግግርም ዩክሬንንና ሩሲያን ወደ ሰላም ከማምጣት ይልቅ ትንሽ ጊዜ እንዲዋጉ መፍቀድ እየተሻለ ሊሆን ይችላል ማለታቸውም ይታወሳል። ወደ ተመልካቾቻችን ለእሳቱ የነበሩን መረጃዎቻችን እኚህ ሊመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃዎቻችን እስክንገናኝ ድረስ ሰላም ቆዩልን።